ሰላም እና ጤና ይስጥልን ውድ አምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን ሰዓታችን መጥተናል። አስቀድመን ለማባየት ነጥቦችን እንንገራችሁ። በአማራ ክልል በፋኑ ኃይሎችና በመከላከያ ሰራዊቱ መካከል የሚካሄደው ውጊያ ተጠናክሮ መቀጠሉ ተመላክቷል። በክልሉ ሰሜን ወሎ ዞን ወልዲያ ከተማ አካባቢ በመከላከያ ሰራዊቱና በፋኑ ኃይሎች መካከል መጠነ ሰፊ ውድመት እያስከተለ ውጊያ መካሄዱን አምዛራ ሚዲያ ከምንጮቹ አረጋግጧል። ቀዳሚው ጉዳያችን ነው። በኦሮሚያ ክልል ምስራቅ አርሲ ዞን ልዩ ስሙ ጠለታ ቅዱስ ገብርኤል በተባለ ቦታ ታጣቂዎች በፈጸሙት ጥቃት አንድ ህፃንና አንድ ዲያቆንን ጨምሮ ሶስት ኦርቶዶክስ ሃይማኖት ተከታዮች እንደተገደሉ ማኅበረ ቅዱሳን ማምሻውን አስታውቋል። ግለሰቦቹ የተገደሉት በአውድማ ላይ እህል በመውቃት ላይ ሳሉ እንደሆነ መስማቱን ማኅበረ ቅዱሳን ገልጧል። አብረውን ሲቆዩ የሚያደምጡት ሌላው መረጃችን ነው። ፊንጫ ስኳር ፋብሪካ ላይ በተፈጸመ ጥቃት የ35 ሚሊየን ብር ማሽን መውደሙ ተመላከተም። ሱለለ ፊንጫ ወረዳ ታጣቂዎች ወደ ምሽት አራት ሰዓት ገደማ በፈጸሙት ጥቃት የፊንጫ ስኳር ፋብሪካ ንብረት የሆነ ማሽን መውደሙ ተመላክቷል። የሁሉም ታደምጣላችሁ። ለኢትዮጵያ ዓለም አቀፍ የንግድ መተላለፊያ በሆነችው ጅቡቲ ግብፅ አዲስ ወደብና የሎጂስቲክስ ማዕከልነት ልትገነባ መሆኗን አስታወቀች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው በተለይ በጅቡቲ ውስጥ ግብፅ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን እወቁልኝ ብላለች። የምናስቃኛችሁ ቀጠና ጉዳያችን ነው። በቤንሻን ጎልጎምዝ ክልል በሲዳማ ክልልና በደቡብ ኢትዮጵያ ክልሎች የመማር ማስተማር ስራው እንደቆመ ተመላከተ። ቤንሻን ጎልጎምዝ ክልል በተለይ መተከል ዞን ወንበር፣ ዳንጉር፣ ፓዊ የተባለ አካባቢ መማር ማስተማር ስራው ከተዘጋ ሁለት ቀናት እንዳለፉት ምንጮች ተናገሩ። ክቡራን የአምዛራ ሚዲያ ቤተሰቦች እኒህ እንዳሌሎት መረጃዎቹን አካተናል። አብራችን ስቆየ የምታደምጡት ይሆናል። አሁን ወደ ዝርዝር መረጃው እናልፋለን። በአማራ ክልል በፋኖ ኃይሎችና በመከላከያ ሰራዊቱ መካከል የሚካሄደው ውጊያ ተጠናክሮ መቀጠሉ ተመላከተም። በክልሉ ሰሜን ወሎ ዞን ወልዲያ ከተማ አካባቢ በመከላከያ ሰራዊቱና በፋኖ ኃይሎች መካከል መጠነ ሰፊ ውድመት እያስከተለ ውጊያ መካሄዱን አምዛራ ሚዲያ ከምንጮቹ አረጋግጧል። ውጊያው እየተካሄደው ከወልዲያ በቅርብ ርቀት ልዩ ስሙ አማይ ቢጫ ተብሎ በሚጠራው አካባቢ ላይ ሲሆን አንድ ወታደራዊ የተሽከርካሪ ኦራል ሰራዊት መጠነ ሰፊ ጉዳት ደርሶበታል ተብሏል። ውጊያው የተከፈተው የፋኖ ኃይሎች ጥለውታል በተባለው ደፈጣ አማካኝነት ሲሆን ከፋኖ ኃይሎች በኩል ምን ያክል ጉዳት እንደደረሰ ማረጋገጥ ባይቻልም ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የፌዴራል መንግስት የሰራዊት ላይ እማየ ቢጫ በሚባል ቀጥና የደፈጣ ጥቃት ተከፍቶበት መጠነ ሰፊ ጉዳት አስተናግዷል ተብሏል። በጥቃቱ ኦራል ላይ የነበረው ኃይል ሙሉ ለሙሉ ሙትና ቁስለኛ ሲሆን፣ በእግር ይጓዝ የነበረው ኃይል እንዲበታተን ተደርጓል ብለዋል ነዋሪዎቹ። አምዛራ ሚዲያ ከፋኖ ኃይሎች ወገን የደረሰውን ጉዳት ለማጣራት ከፍተኛ ጥረት ያደረገ ሲሆን እንደ ነዋሪዎቹ መረጃ ከሆነ የፋኖ ኃይሎች ላይ ምንም አይነት ጉዳት አልደረሰም። ይህ በእንዲህ እንዳለ በክልሉ ምዕራብ ጎጃም ዞን ሰከላ ወረዳ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ትምህርት ቤቱ ሙሉ በሙሉ ወድሟል ተብሏል። በወረዳዋ ጉት የተባለ ቀበሌ ላይ በሚገኘ ሁለተኛ ደረጃ ትምህርት ቤት ላይ ተጥሏል በተባለው ድሮን ምን ያክል ሰብአዊ ጉዳት እንደደረሰ ይህ ዘገባ እስከወጣበት እኩለ ቀን ድረስ ማረጋገጥ ባይቻልም ትምህርት ቤቱ ሙሉ ለሙሉ ወድሟል ተብሏል። በትምህርት ቤቱ አካባቢ የፋኖ ኃይሎች ታይተው እንደማያውቁ የተናገሩ አንድ ምንጭ የጥቃቱ አላማ ምን እንደሆነ ግልጽ አይደለም ብለዋል። አምዛራ ሚዲያ ትምህርት ቤቱ ውስጥ የፋኖ ኃይሎች ነበሩ በሚል ላቀረበው ጥያቄ ያገኘው ምላሽ የፋኖ ኃይሎች በትምህርት ቤቱ ቅጥር ግቢ ውስጥ እንዳልነበሩ የሚያመላክት ነው። በተመሳሳይ መልኩ ትምህርት ቤቱ የመማር ማስተማር ስራ ላይ ያልነበረ እንደሆነ ሚዲያችን ባደረገው ማጣራት ለማረጋገጥ ተችሏል። በክልሉ በተለይም የጤና ጣቢያዎች፣ በትምህርት ተቋማት ብሎም በሃይማኖት ተቋማት ላይ የሚፈጸሙ የድሮን ጥቃት ተባብሶ የቀጠለ ሲሆን፣ በዚህ ወቅት የፋኖ ኃይሎች በበኩላቸው ሰራዊታቸውን አሰልጥነው ማስመረቃቸውን ቀጥለዋል። በኦሮሚያ ክልል ምስራቅ አርዚ ዞን ልዩ ስሙ ጠለታ ቅዱስ ገብርኤል በተባለ ቦታ ታጣቂዎች በፈጸሙት ጥቃት አንድ ህጻንና አንድ ዲያቆንን ጨምሮ ሶስት የኦርቶዶክስ ሃይማኖት ተከታዮች እንደተገደሉ ማህበረ ቅዱሳን ማምሻውን አስታውቋል። ግለሰቦቹ የተገደሉት በአውድማ ላይ ሄልን በመውቃት ላይ ሳሉ እንደሆነ መስማቱን ማህበረ ቅዱሳን አለወቁልን ብሏል። የሟቾች ስርዓተ ቀብር በጥለታ ቅዱስ ገብርኤል ቤተ ክርስቲያን ከቀኑ ሰባት ሰዓት ላይ ተፈጽሟል ያለው ተቋሙ ከዚህ ቀደም በኦርቶዶክስ እምነት ተከታዮች ላይ በተፈጸመው ፍትናዎች፣ ግድያዎች፣ አፈናዎች ዙሪያ መረጃ አቀብላችኋል የተባሉ ወጣት ምእመናን ወዳልታወቀ ስፍራ ታስረው እየተወሰዱ ስለመሆኑም ሰምቻለሁ ብሏል። በምስራቅ አርሲ በተለይም ከቅርብ ጊዜያት ወዲህ የሚፈጸሙ ግድያዎች እየተጠኑና ሃይማኖትን ማንነትን መሰረት ያደረጉ ቢመስሉም የኢትዮጵያ ሃይማኖት ተቋማት ጉባኤ ግድያው ዘርና ሃይማኖትን ተኩር ያደረገ አይደለም ብሏል። ጉባኤው ትናንት ማምሻውን ይፋ ባደረገው ሪፖርቱ ነው ግድያውን ዘርንና ቀለምን እንዲሁም ሃይማኖትን ማዕከል ያደረገ አይደለም ያለው። በተያያዘ ሌላ ዜና የኦሮሚያ ክልላዊ መንግስት በቅርቡ አዲስ ባዋቀረው ምስራቅ ቦረና ዞን ከዛሬ ጠዋት ጀምሮ መምህራንን ጨምሮ የመንግስት ሰራተኞች ተቃውሞ መቀስቀሱን ዋዜማ ዘግባለች። የዞኑ የመንግስት ሰራተኞች ተቃውሞ የተቀሰቀሰው ክልሉ መንግስት የመስከረምና የጥቅምት ወር የሠራተኞችን ደሞዝ ካለመክፈሉ ጋር የተያያዘ እንደሆነም ምንጮቹ ተናግረዋል። በዞኑ የተቀሰቀሰው የመንግሥት ሠራተኞችና የመምህራን ዓመፅ ከፍተኛ ነው የተባለ ሲሆን ይህ የከፍተኛ ተቃውሞ ከተቀሰቀሰባቸው ወረዳዎች መካከልም አሬሮ ጎሮ ወረዳ አንዷ መሆኗን ምንጮቹ ተናግረዋል። ይኸውን ተከትሎ አምዛራ ሚዲያ ባደረገው ማጣራት በዚህች ወረዳ ትምህርት ቤቶችና ሌሎች የመንግሥት መስሪያ ቤቶች ዝግ ሆነው መዋላቸውን ለማረጋገጥ ተችሏል። አምዛራ ሚዲያ በጉዳዩ ላይ ያነጋገራቸው ገለልተኛ ምንጮች የዞኑ አስተዳደር ለሁሉም ሰራተኞች የሁለቱን ወራት ደሞዝ ያልከፈለው ዞኑ በቅርቡ እንደ አዲስ በመዋቀሩ ምክንያት በተከሰተ ያልተሰላ የበጀት እጥረት ምክንያት ነው። ፊንጫ ስኳር ፋብሪካ ላይ በተፈጸመ ጥቃት የ35 ሚሊዮን ብር ማሽን መውደሙ ተገለጸም። በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን ሱለሊ ፊንጫ ወረዳ ታጣቂዎች ውድ ምሽት አራት ሰዓት ገደማ በፈጸሙት ጥቃት የፊንጫ ስኳር ፋብሪካ ንብረት የሆነ ማሽን መውደሙ ተመላክቷል። በጥቃቱ ሌሎች ንብረቶች ማቃጠላቸውን ጭምር ተገለጸ ሲሆን በተለይ ዋጋው 35 ሚሊዮን ብር ይገመታል የተባለው ማሽን በቀላሉ ሊተካ የማይችል ስለመሆኑ ተመላክቷል። ማሽኑ ጆንደር የተሰኘ የሸንኮራ አገዳ ሰብስቦ ወደ ፋብሪካ የሚያስገባ ማሽን እንደሆነም ምንጮቹ ተናግረዋል። ታጣቂዎቹ እያንዳንዳቸው በግምት 12 ሚሊዮን ብር ዋጋ ያላቸው ሶስት የፋብሪካውን ሎንግ ቤዝ ቶዮታ ተሽከርካሪዎች አቃጥለው ከጥቅም ውጭ ስለማድረጋቸውም ተጠቁሟል። ታጣቂዎቹ በእለቱ በስራው ላይ ከነበሩ ስልሳ ያክል የፋብሪካው ሰራተኞች የእጅ ስልኮችን ነጥቀው መውሰዳቸው የተገለጸ ሲሆን ይህንኑ ጥቃት የፈጸሙት ከፋብሪካው ስምንት ኪሎ ሜትር ርቀት ላይ ፋብሪካው ሸንኮር አገዳ ከሚያለማበት ቪሌጅ የተሰኘ ቦታ እንደሆነም ተመላክቷል። የመረጃ ምንጮች ታጣቂ ከማለት ባለፈ በስም እገሌ በሚል ከመግለጽ የታቀቡ ሲሆን በጉዳዩ ላይ ከፋብሪካው አስተዳደር ተጨማሪ መረጃ ለማግኘት እየተደረገው ጥረት ለጊዜው አልተሳክም ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ግብፅ አዲስ ወደብና የሎጂስቲክስ ማዕከል ልትገነባ መሆኑን አስታወቀች። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው በተለይ ጅቡቲ ውስጥ ግብፅ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን ወቁልኝ ብላለች። ይህም ግብፅ አዲስ የወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ መቃረቧን አስረጅ ሆኗል እየተባለ ነው። በግብፅ ምክትል ጠቅላይ ሚኒስትር የሚመራው ከፍተኛ የልኡካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ካፒታል ዘግቧል። የትብብሩ መሰረት የተጣለው በኅዳር 3 ቀን 2015 ዓ ም በግብፅ ልዑካንና በጅቡቲ ወደቦችና ነፃ ቀጠና ባለሥልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ እንደሆነ የሚታወስ ነው። በዚሁ የኢንዱስትሪ ልማት ላይ የግብፅ ምክትል ጠቅላይ ሚኒስትር ካመል አልዋዚር በቅርቡ የሚያደርጉትን ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን እንደሚያካትትላትም ባለሙያዎቹ ጠቁመዋል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነች ኢትዮጵያ፣ ኤርትራ ነፃነቷን ከወሰደች ከሶስት አስርተ ዓመታት በኋላ ቀጥተኛ የባህር በርን ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሿን ለማስመለስ በምትጥርበት ወሳኝ ወቅት ላይ ነው። ሁኔታው ኢትዮጵያ በዲፕሎማሲው ረገድ ምን ያክል ደካማ እየሆነች እንደመጣች አመላካች ስለመሆኑ የዲፕሎማቲክ ምንጮች በመናገር ላይ ናቸው። በቤንሻን ጉልጉምዝ ክልል በሲዳማ ክልልና በደቡብ ኢትዮጵያ ክልሎች የመማር ማስተማር ስራው እንደቆመ ተገለጸ። በቤንሻን ጉልጉምዝ ክልል በተለይም መተከል ዞን ወንበርማ፣ ዳንጉር፣ ፓዊ የተባሉ አካባቢዎች የመማር ማስተማር ስራው ከተዘጋ ሁለት ቀናት እንዳለፉት ምንጮች ተናግረዋል። የመማር ማስተማር ስራው የተዘጋው መምህራኑ ያደረጉትን አመፅ ተከትሎ ሲሆን ትግላቸውን አጠናክረው እንደሚቀጥሉ የመምህራን ምንጮች ለአምዛራ ሚዲያ ተናግረዋል። በተመሳሳይ መልኩ የደቡብ ኢትዮጵያ ክልል የመማር ማስተማር ስራው መስተጓጉል እንደገጠመው ምንጮች ተናገሩ። በክልሉ ከደሞዝ ክፍያ ጋር በተገናኘው ዝግብ የተፈጠረ ሲሆን ከትምህርት ስርዓት መስተጓጉሉን ባሻገር የመንግስት ስራውን በአግባቡ እየተከናወነ አይደለም ብለዋል። ምንጮቹም የክልሉ ፋይናንስ ቢሮ ከዛሬ አራት ሰዓት ጀምሮ ደሞዝ ይለቀቃል ቢልም ይህ ዘገባ እስከተሰራበት እኩለቀን ድረስ ደሞዙ እንዳልተገባላቸው ነው የተናገሩት። በተመሳሳይ መልኩ ሲዳማ ክልል ምስራቃዊ ዞን ሆኮ ወረዳ መማር ማስተማሩ ሙሉ ለሙሉ ስለመቆሙ መረጃዎች ጠቁመዋል። በሲዳማ ብሔራዊ ክልላዊ መንግስት ምስራቃዊ ሲዳማ ዞን ሆኬ ወረዳ አሁን ላይ ሁሉም ትምህርት ቤቶች ሙሉ ለሙሉ የመማር ማስተማር ስራቸው እንደተቋረጠባቸው ነው የተነገረው። በወረዶ የመማር ማስተማር ስራቸው የተቋረጡ ያለ መምህሩ ፈቃድ በሰበብ አስባቡ በተለይም ለፓርቲ የአባልነት ክፍያ በሚል ደሞዛቸው እየተቆረጠ ስለመሆኑን ተነግሯል። ያለ መምህሩ ፈቃድ መዋጮም ይሆን ለድርጅት ብሎ እየተቆረጠው ማንኛውም አይነት ደሞዝ ካልተመለሰ ዝግ ሆኖ ይቀጥላሉ ያሉት መምህራኑ ጥያቄውን በተገቢው ሁኔታ ምላሽ ካልተገኘም አናስተምር ማለታቸው ተሰምቷል። እንደ መረጃ ምንጫችን ገለጻ ከሆነ ደግሞ ዛሬ ላይ የኸው ወረዳ ትምህርት ሁሉም ቦታ ዝግ ሆኖ ውሏል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ምርጫች ከሆነን ስለምትከታተሉ እናመሰግናለን። ጤና ይስጥልን።